መምህሩ ይሄ ህልም አይደለም፣ ቅዠት ነው ብሎ ኤፍ ሰጠው። ለምን ሲለው ይሄን የሚያክል መሬትና ሀብት ከየት ታመጣለህ? ይሄ የማይቻል ጉዳይ ነው። አንድ እድል ሰጠሃለሁ። ነገ ህልምህን ቀይረህ ጽፈና፣ ይሄኛው አይሰራም አለው። ኤፍ ሰጥቶት ተማሪው ገባ። ለረዥም ጊዜ አሰበ። ህልሜን ልተው ወይስ ኤፍ ኤል ውሰድ አለ። አይ ህልሜን ከምተው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 ሽባ አድርገን አስቀርተናቸዋል አንተ ግን ህልሜን አላሰርቅም ብለህ ህልምህን ይዘህ ይሄው ዛሬ የጎበኛ ሆነው አለው ይባላል እኛ ህልማችን አናሰርቅም የፈለገ ሰው ኤፍስት የፈለገ ሰው ኤፍስት የፈለገ ሰው ዲስት የፈለገ ሰው እዛ ይስቀለው የፈለገ ሰው ያውርደው ህልማችን የኢትዮጵያን ብልጽግና እውን ማድረግ ነው